አሊድም አሊድም፣ እማማ ሞታለች እ እማማ ሞታለች፣ እማማ አረፈች፣ አረፈች። እኔ እናት ከዘጠኝ ልጆቿ አምላኳን አጠላት። በቃኛ ልጅ በመጠሯ ጊዜ እኛን እንደጦረች፣ ለአንድም ቀን ሳይከፋት፣ ለአንድም ሳትሰለች። በቃኛ ልጅ አቤት ኢኔ በደል አቤት ኢኔ በደል ቀን ከሌት መቀወስ፣ አልድን አልኳት አይደል፣ ወልዶ መካን መሆን አይ ለመታደል። በጠበቀች ይልክ አንድ ቀን ሳልመጣ፣ በለፋች ይልክ አንድ ቀን ሳልመጣ፣ በመረቀች ይልክ አንድ ቀን ሳልመጣ፣ ብገኝ ክህደት ነው በድኗ ሲወጣ።

የሮዛ ሰርግ ነው አይደል? የሮዛ ሮዛ እሺ፣ ቆይ፣ ልደውልላት ልደውልላት። ሮዛ፣ ሰርግሽ ላይ መጥቼ አድርጌ ከረባት ዘበኛው መለሰኝ አልቻልኩም ለመግባት። ፍቅሬ እንደነበርሽ፣ ስስቴ እንደነበርሽ፣ ህይወቴ እንደነበርሽ አለማወቁ አለማወቅሽ ሁነኛ ሰው ማግባት ለአንቺ ህይወት ብመርጥም፣ በደስታሽ ቀን ኖሬ ሀዘኔን ብውጥም ለካ አቅሉን ለሳተ ሰው ጥሪ ካርድ አይሰጥም፣ አውቃለሁ አውቃለሁ። አዘንጥም ሱፍ አይደምቅም ከረባት። እንኳን ድግስሽ ላይ ልብሽ ላይ ለመግባት፣ ግን መከልከል ግን ያማል ያማል እየወጋ ለዛሬው ቀን ሲያንስ የከፈልኩት ዋጋ። አጉርሱኝ ትራፊ ለሻሻ ግሬ ዛሬ ማልከልከል፣ ሰርግሽ አይደል ፍቅሬ? ትንሽ ልብላ የራበኝን ገላ፣ ትንሽ ልጨፍር ፍቀጀኔ ፍቅር እስከህይወቴ መዳረሻ ናፍቆቴን ማስታገሻ፣ ይግባ በይ ልይሻ፣ ልግባ ትንሽ ልግባ እ ልግባ ሳድግ እንዲሆኜ እንደዛ ያላችሁ እዛ ደረሳችሁ ሰመረቀላችሁ ወይስ እንደኔ ተነነ ህልማችሁ? ጠቅላይ ወታደሩ ፈይሳ፣ ዶክተሩ አቤል፣ መሐንዲሱ እነገኔ እነ ሂሩት ከልጅነት በመጀመሪያ አትረሱ። መምህራት ናፉ፣ አረ ወዴት ጠፉ? አለቃ ስም ጽፏል ረባሾች አሉ፣ ኑ ዛሬ የሚገረፉ አሁን አደጋችሁ አሁን አደጋችሁ ማደግ ምን ጠቀምን፣ ኃላፊነታችን የባሰ ጎበጠ። የረቢ ጌታይ ደስታን ከሐዘኑ እውነቱን ከቅጥፈት አልቻልን መመጠን ትንሽ ፎይም በል ከልጅነት ጊዜ ቆጥር እናስተን ትንሽ ፍቅር፣ ትንሽ ሬታ፣ ትንሽ አፍረት፣ ትንሽ ይቅርታ ኢንጂነሮ ናችሁ ፓይለት ናችሁ

ሁሉም ህመም አለው። ቤት ተደብቆ ማታ ማታ የሚያቀው በላ ታለቃቀ ሳምልት እንደምንም ከሀብታም ጋር መዋል በላም እንደመግረ አያስተማምንም። ወደኋላ መቅረት ቅስም እንደሚሰብር ሞራል እንደሚቀጭ ከኔ አትማርፍ በልተነስ እንዳታወላዳ ስኬት ላይ ገግም ገፊን አትጠብቅ። ጀግና ብቻውን ነው ገፊ አይፈልግም። አንዳንዴ ማመስግን ሁሌ ሮሮ አትልቀም ልቤን ያዛርከ ጭንቀየን እኔ ልደፋልህ እያሉ አሳደጉ። አሁን እንደዛ የለም፣ የሁን ጎረቤት ቤት መውደቅህ ነው ሰርጉ። በይ ተነሽ፣ አይዞኝ ባይ የለሽም። ተኝተሽ ብታለቅሽ ማንም አይሰማሽም። ተነሽና አራግፊ ቡኑ፣ ቡና አድርጊ፣ የችጋራ አቧራ። እኔን ሚልሽ ሁሉ አንቺን ልሆን ይላል ዝናሽ ሲያበራ። ተነሽ ተነሽ።